ከሰማንያ ነው ብር ብያችኋለሁኝ። 43 ሺህ ብር ማለት ነው። በጣም አሪፍ የሚባል 25000 ብር ማለት ነው። 25000 ብር ነው ሜትር ከሃያው አልጋ፣ ለቤተሰብ የሚሆን አልጋ ነው ማለት ነው። እንደምትመለከቱት የራሱ ሞቃዎችን እዚህ ያስቀምጣ፣ እንደፈለገች መዋብ ትችላለች ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እና የተከበራችሁ የቻናላችን ቤተሰቦች እንደምናላችሁልን ሁሉ ሰላም ሁሉ መልካም ነው። ዛሬ እንግዲህ እንደምትመለከቱት ከጀርባዬ በጣም ደስ የሚል የፈርኒቸር ውጤት ነው እየላችሁ የመጣሁት ማለት ነው። ያው ይሄን የፈርኒቸር ውጤት እንግዲህ በዚህ መልኩ ሰርተው አስረክበውኛል፣ በጣም ተደስቻለሁ። ይሄ የፈርኒቸር ውጤት ከሁለት ወር በፊት ነው እንግዲህ ያዘዝኩት። አንድ እህቴ ከሳውዲ አረቢያ ለቤተሰቦቼ ሰዎቼ ፎርግ አሰርተህ በአማና አድርስልኝ ብላኝ፣ ያው በዚህ መልኩ አሰርቼ ወደ ቤት ሰዎቹ አልወስድ አልቆ እንደምትመለከቱት በጣም ጥርት ባለ ሁኔታ ጨርሰውታል ማለት ነው። አንድ ባንድ ሁሉንም የከፈትኩ አሳያችኋለሁ። እናንተ ያው ላይክ፣ ሼር ያደረጋችሁ ቪዲዮውን ጀምሩት ማለት ነው። ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ ያደርጉ። ያው እንግዲህ ይሄ የፈርቸር ውጤት ሜትር ከ50 አልጋ እንደዚሁ ደግሞ ሜትር ከ20 አልጋ ቲቪ ስታንድ፣ ቁምሳጥን ሜትር ከ80 እና ድሬሲንግ ነው ያለው ማለት ነው። አጠቃላይ ቶታል የፈጀው መቶ ሀያ ሺህ ብር ነው። ያው አሁን ላይ ያለው ዋጋ በዚህ ዋጋ ላይ ይሰራ ይችላል። እኔ ነገርኳችሁ ከሁለት ወር በፊት የተሰራበትን የተጀመረበትን ዋጋ ነው ማለት ነው። አሁን ላይ ሊጨምር ይችላል። ያው የአገራችሁን ታውቁታላችሁ፣ እየጨመረ ነው የሚሄደው። ቶታል መቶ ሀያ ሺህ ነው። እያንዳንዱ ስንት እንደፈጀ ለአልጋው፣ ለቁም ሳጥኑ፣ እንደዚሁም ደግሞ ለድሬሲንጉ፣ ለቲቪስታንዱ ስንት ስንት እንደፈጀ ያለውን ነገር በአንድ ላይ ምነግራችሁ ይሆናል ማለት ነው። አሁን በመጀመሪያ ወደ ቁምሳጥኑ ስንሄድ፣ ሜትር ከ80 ቁምሳጥን ነው ማለት ነው። ቶፕ አለው እዚህ ጋር እንደምትመለከቱት መክፈቻዎቹ ራሱ ለየት ያሉ ናቸው። በባለፈው የሆነ ቪዲዮ ሰርቼላችኋለሁኝ። ያ ቪዲዮ ላይ ያያችሁት የፈርኒቸር ውጤት አልጋ፣ ቁምሳጥኑ እና ይሄንን እስኪ በራሳችሁ አስተያዩት። ምን አይነት ለውጥ አለው፣ ምን አይነት ዲፈረንስ አለው የሚለውን በራሳችሁ አስተያዩት። ለማንኛውም አሁን ወደዚህኛው ስንገባ ወሬ ያላብዛባችሁ እንደምትመለከቱት ጥርት ያለ ስራ ነው። ቅቡም በጣም ደስ የሚል ነው። ኤች ዲ ኤፍ እንጂ ኤም ዲ ኤፍ አይመስልም፣ እንደኔ ማለት ነው። በጣም የተመቸኝ ወድጀዋለን። ቶፕ አለው። ይሄ እዚህ ጋም እንደምትመለከቱት በጣም ደስ የሚል ነው ማለት ነው። ይሄው በረም ብዙም እያረካ ሳያችሁ፣ ይሄው ሰው ማስቀመጥ ይችላል። ይዘግታችሁ የሚረብሽ ልጅ ካለ አዳሩን እዚህ ውስጥ እና ለማንኛውም ቤት ሰዎች በዚህ መልኩ ፏ አድርገው ሰርተውታል ማለት ነው። ማሰራት የምትፈልጉ ሰዎች ካላችሁ ያው አናግሩልኝ። ይሄው ይሄ ይሄን ደግሞ እንደምትመለከቱት በጣም ደስ የሚል ነው፣ ልብስ ማንጠልጠያ። ይሄ እንትኑ ያኛው የእንጨት ነው። ይሄ ደግሞ በጣም ውበት አለው ስታየው፣ ዙም አድርግላችሁ፣ ለየት ያለ ነው። ያው እዚህ ጋር መደርደር ትችላላችሁ፣ የፈለጋችሁት ልብሶች ደግሞ እዚህ ማንጠልጠል ትችላላችሁ ማለት ነው። ከዛ በስከ መጨረሻ እዚህ ጋር ቆልፋችሁ እዚህ ጋር መዋብ ትችላላችሁ። እንደዚህ ያው ወንድ ልጅ ሳይዋባ አይወጣም፣ ሴትም እንደዚህ። ለማንኛውም ወሬ አላብዛባችሁና ይሄ ቁምሳጥን የፈጀው ሜትር ከሰማንያ ነው ብያችኋለሁ። 43ሺ ብር ማለት ነው። በጣም አሪፍ የሚባል ጥርት ያለ ስራ ነው ማለት ነው። 43 ሺህ ብር ነው የፈጀው። በጣም ደስ ብሎኛል። ከወደድኩት ካልጋውም፣ ከሁሉም ደግሞ ሞረኔ የተመቸኝ ይህን ነው። ሌላውም ደስ ይላል። ይሄ ደግሞ በጣም የሚስብ ነገር ነው። እናንተ አይታችሁ ፍረዱ። ቀጣይ ደግሞ ወደ ሜትር ከ20 አልጋ እንገባለን ማለት ነው። እዚ ጋር ሜትር ከ20 አልጋ በጣም ደስ የምትለሽ ፊኒሽንጉም አጨራረሱ በጣም ደስ የሚል ነገር ነው ማለት ነው። ዙም አድርግላችሁ፣ በጣም ነው የሚያብረቀርቀው። በነገራችን ላይ እኔ ኤችዲኤፍ ነው የመሰለኝ ገና ስመጣ ማለት ነው ኤምሬፍ እኔ አልመሰለኝም። እና እንደዚህ አድርጎ ፎ አርጎ ጨርሶልኛል ማለት ነው። በጣም ደስ ብሎኛል። እንግዲህ የልጅቱን ቤተሰቦች እንደምደሰቱ ምንም ጥርጥር የለውም። ያው የረመዳንን አጅር የረመዳን ሳብ እንደምታገኝ እሷ ምንም ጥርጥር የለውም። ለማንኛውም ይሄ ሜትር ከ20 አልጋ ነው እንደምትመለከቱት። ይሄው በጣም ደስ የሚል ነው ማለት ነው። በደንብ አርጋ አሳያቸው። ይሄ ሜትር ከ20 አልጋ እንግዲህ የፈጀው 25000 ብር ማለት ነው። 25000 ብር ነው ሜትር ከ20 ዋልጋ። በጣም አሪፍ ዋጋ ነው። አሁን ላይ በዚህ ዋጋ ላይ ይገኝ ይችላል። ይሄንን ዋጋ ስነግራችሁ በዚህ ይገኛል ወይ ብላችሁ በኋላ እንዳትጠይቁኝ፣ በዚሁ ላሳውሳችሁ አሳውሳችሁ ለማለት ፈልጌ ነው። ሲቀጥል ደግሞ ወደዚህ እንመጣለን። ድሬሲንግ ማለት ነው። አሪፍ አርገ ያስገባው አያ እዚህ ጋር ያው ድሬሲንጉ በጣም ደስ ሚል አድርጎ ነው የሰራው። በጣም ተመችቶኛል። ይሄም መስተዋቱም እንደምትመለከቱት ስላይደሩ፣ ያኛው ሙሉ በሙሉ አይታችሁታላ። የዛኛው እንትን ድሬሲንግ ስላይደር የለውም። ይሄን እዩት፣ ግማሽ ፓርት የለውም። ስላይደሩን እዩት። የፈለጋችሁትን ነገር ማስቀመጥ ትችላላችሁ። ይሄም ምንም አያስቸግርም፣ ሸርተት ነው የሚለው በቃ። እንደዚህ ብሎ ከዛ እዚህ ጋር ደግሞ መዋብ ከፈለገች እንደዚህ ብላ የኮስሞ እቃዎችን እዚህ አስቀምጣ እንደፈለገች መዋብ ትችላለች ማለት ነው። እዚህ ደግሞ የተለያዩ እቃዎችን ማስቀመጥ ትችላለች። ቁልፍ አለው ይሄው ቆልፋ ቆልፋ ያው በሸነና ማለት ትችላለች። የፈለገችውን አስቀምጣ ማለት ነው። ይሄም እንደምትመለከቱት ይሄው አንድ ደግሞ ከተመቼ ነገር ይሄው ውስጠኛው የሚደብር ከለር አይደለም በጣም ደስ የሚል ነው። እዛኛው ላይ ደግሞ ይሄ ክፍት ነው አይታችሁ ከሆነ እንትን የለው እና ይሄ በጣም እኔ ተመችቶኛል። ወላሂ ቤተሰቦች እንግዲህ ይሄን ድሬሲንግ የፈጀው ድሬሲንግ የፈጀው አስራ አምስት ሺ ብር ነው ማለት ነው። በጣም ደስ የሚልና ውበትን የሚሰጥ ድሬሲንግ ነው። በጣም ደስ ብሎኛል፣ ወድጀዋለሁ። ያው ማዛዝ የምትፈልጉ ሰዎች ካላችሁ ማዘን ስለዚህ ሰዎች ካላችሁ ያው ስልክ ቁጥራችን ስክሪን ላይ እናስቀምጣለን በቴሌግራም በዋትሳፕ በኢሞ አናግሩን ማለት ነው ወሎ በየትኛው ቦታ ማድረስ እንችላለን በጥራትና በታማኝነት በየትኛው ቦታ እናደርስላችኋል ማለት ነው አብራችሁኝ ደግሞ እዚያ ጋር ሜትር ከሃምሳ አልጋ ሆናል ጋር ላሳያችሁ ተከተሉ ቤተሰቦች እንግዲህ ይሄኛው ሜትር ከሀያ አልጋ ነው ይሄኛው ደግሞ ሜትር ከሃምሳ አልጋ ነው አንድ ላይ ያዘዘችኝ ለቤተሰብ ነው ያዘዘችው ማለት ነው እንግዲህ ይህ ሜትር ከሀምሳል ጋ በጣም ለየት ያለ ነው ማለት ነው። እንደምትመለከቱት ስፋቱ የሚገርም ነው። ፊኒሺንጉን በጣም ደስ የሚል ፊኒሽንግ አጨራረሱ በጣም ተመችቶኛል ማለት ነው። እንግዲህ ቤተሰቦች ያው ምን ሞሪያ ላንዛዛባችሁም ጥራቱን እናንተ አይታችሁ ፍረዱ። ዙም ይያረክ እስኪ ያሳያችሁ። በጣም የሚያብረቀረቀው ፊቴን እራሱ እያሳየኝ ነበርና ስመጣ እኔ በጣም ነው የተገረምኩት። በዚህ ስራ ወድጀዋለሁኝ። ያው እንደዚህ አይነት አልጋዎችን እንደዚህ አይነት ቁም ሳጥኖችን እንደዚሁም ቲቪ ስታንድ ድሬሲንግ ማዘን ስለ ልብሶች ካላችሁ ያው አናግሩ። እናንተ ማናገር ብቻ ነው የምጠበቅባችሁ። ይሄን ሜትር ከ50 አልጋ የፈጀው ገምቱ እስኪ እናንተ ምን ስንት ይመስላችኋል? እስኪ ገምቱ እ እሺ ይሄ ሜትር ከ50 አልጋ የፈጀው ኮሜንት ላይ አስቀምጡልኝ። እኔ ልንገራችሁ 29000 ብር ነው የፈጀው። እንግዲህ ቤተሰቦች 29000 ሜትር ከአምሳ አልጋ ጋ አሁን ላይ ያለው ዋጋ ባላውቀውም 29 ሺ ነው የጨረሰው ማለት ነው። እና ጠጋበልና ሲያሳያቸው በረም በጣም ለቤተሰብ የሚሆን አልጋ ነው ማለት ነው። እንደምትመለከቱት የራሱ እዚህ ጋር ብረት አለው። ፍራሻችሁን አስቀምጣችሁ መተኛት ነው። ተኝቼ አሳያችሁ ነበር ግን ፍራሽ የለም። በጣም አዝናለሁኝ። ምቾትን አሳያችሁ ነበር። በቀጣይ ደግሞ እንግዲህ ያው በስከመጨረሻ ወደ ቲቪ ስታንዷ ነው የምንገባው ማለት ነው። ቪስታንዷ እንደምትመለከቷት ከአብዛኛው ያው ለየት ያለች ናት። ሲቀጥል ደግሞ እዚህ ጋር የተለያዩ ነገሮችን ማስቀመጥ ትችላላችሁ። በጣም ደስ የሚል ነው። ሪሲቨርም ሆነ ምን ማስቀመጫ ነች ማለት ነው። በጣም አሪፍ ናት። ያው ከለር በነገራችን ላይ በፈለጋችሁት አይነት ከለር መርጣችሁ ማስቀባት ትችላላችሁ። ይሄ የራሷ ምርጫ ስለሆነ ነው በዚህ ከለር ያደረግንላት በነጭ እንደዚሁም የተለያዩ አይነት ከለሮች ማድረግ ትችላላችሁ። እናንተ ብቻ ምርጫችሁን መናገር ነው ማለት ነው። እዚህ ጋር እንደምትመለከቷት በጣም ደስ የምትል ነች። የፈለጋችሁትን ነገር ማስቀመጥ ትችላላችሁ፣ ዶክመንትም ሆነ ምንም። እሺ፣ መሳቢያ ነች። ይሄው ስላይደር ናት። ይሄ ደግሞ ስላይደር አለው ማለት ነው። በጣም ደስ የሚል ነው። እዚህ ጋር እንደምትመለከቱት የፈለጋችሁትን ነገር ማስቀመጥ ትችላላችሁ። ክፍት ነው ምንም የሌለው ከዛ ሲቀጥል ደግሞ ይሄ የዱሽ ገመዶችን እንደዚህም አዳፕተር ምናምን ብለህ የተለያዩ ሶኬት ገመዶችን በዚህና በዚህኛው ማስወጣት ምናምን ማስገባት ችላላችሁ ማለት ነው። እንግዲህ ቲቪ ስታንዷ ይቺን ትመስላለች። በዚህ መልኩ ጨርሶ አስረክቦኛል ማለት ነው። ይቺ ቲቪ ስታንድ እንግዲህ የፈጀችው አትገምቱ፣ እኔ ልናገር 8000 ነው የተጀችው። እቺ ቲቪ ስታንድ እንግዲህ በዚህ መልኩ 8000 ፈጅታለች። ፏ ያለች ቲቪ ስታንድ ነች። ፏ ያለች ቲቪ ስታንድ ነች። እንግዲህ በዚህ መልኩ 8000 ፈጅታ ተጨርሳለች። አሁን ላይ ያለው ዋጋ ይጨምራል ብዬ አስባለሁ። እንግዲህ ቤተሰቦች ይሄን ነው የታዘዝኩት እቃ፣ ያው በዚህ መልኩ ጨርሶ አስረክቦኛል ማለት ነው። እናንተ ማዘዝ የምትፈልጉ ሰዎች ካላችሁ ቁጥራችንን ስክሪን ላይ እናስቀምጣለን። ቁጥራችንን ተጠቅማችሁ በቴሌግራም፣ በዋትሳፕ፣ በኢሞ አናግሩን ማለት ነው። ወሎ በየትኛውን ቦታ እናደርሳለን። በታማኝነትና በጥራት ከምትፈልጉበት ቦታ እናደርሳል ማለት ነው። ያው እንግዲህ ይሄንን ነገ ወስደን እናስረክባለን። ስለተከታተላችሁ እናመሰግናለን ማለት ነው መልካም